የሚመጣው እንዴት ነው? አይሁዲያኖች ለምንድን ነው ሙስሊሞች የሚያመልኩት አንድ አምላክ ነው ብሎ የሚያምኑት፣ ጥንት የነበረውን የአብርሃምን አምላክ ነው የሚያመልኩት ለምንድን ነው የሚሉት እነሱ አንድ በእምነታቸው ውስጥ ሌላ አምላክ ነው በአድ አምላክ ነው ብሎ አይደለም የሚሉት። እንደዛ ብሎ አይም እንትን የላቸው። ለምንድን ነው የስላሴ አማንያን ወይም ክርስቲያኖች እንደዛ የሚሉን? ከእነሱ እምነት ጋር አይሁዲያኖች ጋር በኋላ የመጣ ትምህርት ነው ስላሴ ትምህርት ማለት ነው። ይሄ በሶስት አካላት የሚመለክ አንድ አምላክ አለ ብለዋል። ስሪ ትራዩን ጋር የሚባል ነገር አለ አንድም ሶስትም የሚሆን እንዛ አዱ ሰለስቱ ወንዝ ስለስቱ አዱ ይሴል ይስባ አካላት ወይተዋሐድ በመለኮት የሚባል እንዲህ አይነት ነገር ትምህርት ስላለ፣ እኛ ግን በኢስላም አስተምሮት አምላካችን አላ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ስለዚህ ያንን አንድ ብለን ስለምናምለክ ከአይሁዶች ጋር ከአይሁዳኖች ጋር ይመሳሰላልና፣ የምታመልኩት አምላክ ሌላ አምላክ ነው ይላሉ ክርስቲያኖች። ለምን ሲሏቸው፣ ከነሱ አምላክ ጋር ስለማይመሳሰል። እሺ አይሁዶች ሲሏቸው፣ አይሁዶች ከኛ ጋር ነው ይላሉ። አይሁዶች አንድም ሶስትም ብለው ይላሉ። ሀይሉም የትኛው ማይሁድ እንደዛ ብሎ አያምንም። አንድ አምላክ አለ ነው፣ አንድ ፐርሰንት ነው ብሎ ነው የሚያምኑት። ስሪ ፐርሰንት የሚባል ነገር በስላሴ አያምኑም ማይሁዶች። እሺ፣ አውጣላቸው፣ አውጣላቸው፣ አሳያቸው። አሁን ይታያል፣ ቀጥሎ ይታያል። ይሄ ነው እንግዲህ ተሰባብሮ ያለ ድንጋይ ነው። ይሄ ነው እንግዲህ እንግዲህ አንድ አንድ ወጥ እንኳን አይደለም፣ ግን ይሄ እቃው ነው። ይታያቸዋል። ነጩ እቃው ነው ነጩ እቃው ነው። ውስጡ ያለው ደግሞ ምንድነው? እዛ ጋር ውስጥ ነው ያለው። እሱ አ ውስጥ ደግሞ ያለበትን አሳያቸው። ይሄ ዕቃው፣ ይሄ ዕቃው፣ ይሄ ነው፣ ይሄ ነው። ድንጋዮቹ ተሰባብሮ ተሰባብሮ ቁጭ ያሉ ናቸው። እንደዚህ ይሄ እንዴት ይመለካል? ስታስቡት ማለት ነው። ይሄንን ይሄንን የሚያመልክ ሰው እኔ ትዝ ብሎኝ ማያውቅም። ራሱ አላህ ይወፍቀኝ፣ ኢንሻአላ። ያልኮ ክፍል አይደለም ነው ጥያቄው። ያምልኮ ክፍል ነው ወይ? መሳም ያምልኮ ክፍል ማን ያደረገው? እንደዛ ከሆነ እኮ ጉዳቹ ነው የሚፈላው? ፈጣሪ እንዴት ይሳማል? ራሱ መሳም አምልኮ ሀቅ ነው ወይ? እና የኔም መስላል። እናመሰግናለን፣ ጨርሰናል። ለመጨመርቱ ኡስታዝ መርዋን ራሱ መርዋን የሚባል ግለሰብ በእንት መቶታል ነበር እንዴ? ካስታወስ እራሱ ይሄ ምንድን ነው? በመድፍ እኮ መቶት ነበር በድሮ ጊዜ አይደለም? አዎ። እና አምላክ በመድፍ ይመታል እንዴ? ክርስቲያን ሲቀጥለው፣ ቤቱ ራሱ ይገነባ ከአባ እኮ ብዙ ጊዜ ተገምቷል። ኢብራሂም ገነበ በነቢያችን ጊዜ ውስጥ ተገምቶ ነበር። ድጋሚ እየፈረሰ እየተገነባ አምላክ ሊባ ይችላል። ቢላል ራሱ ላይው ላይ ከአባና ጥቁሩ ድንጋይ ያምታታሉ ሰዎች። አሁን ከአባ የሚባለው ነገር ልክ እንትን ይመስላቸዋል። እሱን አሳያቸው ስለ ከአባ አራት ማዕዘን ያለው ያላ ቤት ነው። ውስጡን ከፈለጋችሁ ልናሳያችሁ እንችላለን። ምንም ነገር የለው ምንም ስዕል የለውም ምስል የለውም ምንም ነገር የለውም። በቃ ያላ ቤት ነው፣ አምልኮ የሚፈጸምበት ቤት ነው። በቃ ልክ ሌላ መስጊድ ጋር ስትሄዱ ያለው ነገር ነው። ሰው ገብቶ የሚሰግድበት ነው። ሌላ ነገር የተለየ ነገር የለም። ይሄ ታይሻል። ምንም ነገር የለው። ይሄ ካባ የሚባለው ይሄ ነው እንግዲህ፣ አራት ማዕዘኑ ማለት ነው። ካባ ማለት ራሱ ኪዩ ማለት ነው ራሱ ትርጉሙ፣ ባለ ሶስት ቅጥ ማለት ነው። ዊዝ ሌንግዝ ኤንድ ሃይት ማለት ነው ትርጉሙ፣ ረዝመት ስፋትና ለክ። ይሄ ታይሻል። ስከፍቹ ምንም ነው። ይሄ ጨርቅ ነው የኛው የተሸፈነው አይደል፣ ጨርቅ ነው አይደል? ሀጅ ያደረጋችሁ ሰዎች ጨርቅ ነው የተቆሩ። ይሄ ሲከፈት ይሁን የተገነባ የሐጅ ጊዜ ነጭ ይለብሳል እኮ አይደል? የሐጅ ጊዜ ነጭ ልዩ የሚያደርጋችሁ ያለባቸው አንደኛ የመጀመሪያው መስጊድ ነው። የመጀመር አወሉ በእቲ የአምልኮ ቦታ ነው አንደኛ። ሁለተኛ ደግሞ ነቢያት ነው የገነቡት ይሄን አዎ ያላህ ቤት። እያንዳንዱ መስጊድ ያላህ ቤት ነው፣ በእኛ በእስላም አምልኮ የሚፈጸምበት ማለት ነው። ያላህ ቤት ነው ራሱ። ያው ባዩሽ መስጊድ ብትጂም፣ ካቴድራል ጋር ያለው መስጊድ ጋር ብትጂም፣ አኗር መስጊድን ብትጂም፣ ሁሉም ያላህ ቤት ነው ለኛ አምልኮ እስከፈጸመ ሲጀመር። መስጊድ ማለት ራሱ መስጊድ የሚለው ያረብኛ ቃል መስገጃ ማለት ነው ትርጉሙ። ስጁድ ማለት ስግደት ማለት ነው ትርጉሙ፣ መስገጃ ማለት ነው። ሌላ ነገር የለውም። ይሄን ይመስላል። ስለታቦት የነበረውን ሌላ ቀና እና አስተላልፈው አይደል ሰዓት የለህም ኡስታዝ አይ ጃቢር ነው የሚወስን ነው ጃቢር ፈቃደኛ የሚሆነው ሰዓቱ ገና ነው ነው ኡስታዝ መቀጠል ትችላላችሁ ሪፖርት እየተደረገ ነው ኮፒ ሊንክ አድርጉ ጀመሩ ኮፒ ሊንክ አድርጉ በደምብ እኔ ያጠቁርብኛል አንዳንዴ ለዛ ነው ፖዝ የሚሆኑ እንጂ ነው ያለ እንጀምርና ስለ ታቦት የተወሰነ እንትን እንበል ጥቅስ እያወጣን ወይስ ዝም ብለን በቃላችን እንትን በል ይምራን። የትኛው ነው ጥሩ ጥሩ የሚሆነው? ቪዲዮን ይስሙትና የተባለውን ባጭሩ፣ አንድ ሰከንድ ላሰማቸውና ከዛ ትሄድበታለህ። እንደዘሻል እሱ ነገር ቢቀርም ችግር የለውም። ራሱ እኛ የራሳችን አመለካከት ብናስቀምጥስ? በቃ እንደዛም ይቻላል ማለት ነው። ሀሳቡን ነገራቸው። ምክንያቱም እንትን ነው የሂላፍ ነገር እንዳያመጣ፣ በእኛ ታቦት የሚባል ነገር የለም በኢስላም ታቦት የሚባል ታቦት የለንም እኛ። ግን ስለ ታቦት ኮንሴፕት ቁርአን ላይም አለ። ቁርአን ላይ አለ ስለ ታቦት፣ ታቦት ማለት ነው የሚለውን ነገር እናያለን። እራሱ መጀመሪያ የሆነ የሆነ ነገርን በለ ጽሌ ማለት ሰሌዳ ማለት ነው። ያዙልኝ የግዕዝ ቃል ነው። ጽሌ ማለት ሰሌዳ ፊደል ማለት ነው ትርጉሙ። የጽሌ ብዙ ቁጥር ደግሞ ጽላት ማለት ነው ትርጉሙ። ጽላት ማለት ሲምፕሊ ሰሌዳ ማለት ነው፣ ሰሌዳዎች ማለት ነው። በነጠላ ስታርጉት ጽሌ ማለት ነው። ልብ አድርጉ፣ እደግምላችኋለሁ። ጽሌ ማለት ሰሌዳ ማለት ነው፣ ፊደል ማለት ነው፣ የግዕዝ ቃል ነው። ጽላት ማለት ደግሞ ፊደሎች ማለት ነው። በቁርአን ውስጥ በሱረቱል አራፍ ምዕራፍ 7 ቁጥር 145 ላይ ምን ይላል? እስኪ አስቀምጥላችሁ ጥቅስ እያየን እንሂድ። በሱረቱል አራፍ ምዕራፍ 7 ቁጥር 145 ላይ እንታከኝ ስታዝ ሱረቱ ላራፍ ምዕራፍ ሰባት ቁጥር አንድ ማለት አንድ መቶ አርባ አርባአምስት ላይ ስለ ጽላት ትንሽ ልንገራቸው። ጽላት ማለት ስለ ግዳዎች ማለት ነው። ሱረቱ ላራፍ ምዕራፍ ሰባት ቁጥር አንድ መቶ አርባ አምስት ላይ አንድ መቶ አርባ አምስት ላይ ከነገር ሁሉ ግሳጼና ለነገር ሁሉ ማብራራት ጻፍንለታል። አያችሁት? ሁለት ነገር ነው የሚያወረው ለነገር ሁሉ እኔ የጻፍኩትን ህግና ትእዛዝ የድንጋይ ጽላት እሰጥሃለዋለሁ ይላል ጽላት ላሁት ላሁት ማለት ጽላት ማለት ነው እሰጥሃለዋለሁ የጽላት ማስቀመጫ ምን ይባላል ታቦት ይባላል ቁርኣን ስለ ድርጭት ያወራል። ድርጭት ግን የለንም እኛ። በጣም ሰፊ ልዩነት ሁለት የሙሳ ቤተሰብና የአሮን ቤተሰብ ከተውት ቅርስ በውስጡ ያሉበት መላእክት የሚሸከሙት